ሄርሜላ በጣም ትልቅ ነገር እንደዋሸችኝ ደርሼበታለሁ። እኔና ሄርሜላ ትልቅ ችግር ውስጥ ነው የምንገባው፣ ምክንያቱም ትልቅ ነገር ነው ዋሸችኝ። መጀመሪያ ስትመጣና አሁን የምታደርገው ነገር ልክ እንዳልሆነ ተረድቻለሁ። ሩታን ጎትቻታለሁ፣ አብርሽ ይደሰታል ብዬ ሩታን አዛዝኛታለሁ። እና ደግሞ አሁን የተደበቅኩት ነገር ስለገባኝና ስላወቅኩ ነገሮች እንዲስተካከሉ እፈልጋለሁ። አንቺ ሩታን አግኛት እና ያለውን ነገር ለማስረዳት ሞክሬ የተፈጠረውን ነገር ቢያንስ ብዙ ነገር አውቀሻል አንቺ። እኔ ደግሞ ሄርሜላ ጋር ሄዳለሁ። ሰላም ሰላም ቤተሰብ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናቸው? ያላችሁበት ሰላም ጤና ብዘት ይበላቸው። እንግዲህ ዛሬ ተመልሼ መጥቻለሁ። ዋና የተመለስኩበት ዋነኛ ነገር ብዙዎቻችሁ፣ በጣም ብዙዎቻችሁ እኔ ላይ እንደተከፋችሁና እንዳዘናችሁብኝ አይታችኋል። ያው በሰሞኑ በማደርገው ነገር በጣም ተከፍታችሁብኛል። እና ያንን የማደርገው ነገር እኔ ይሄ ባህሪዬም አይደለም ፈልጌውም አይደለም ታውቁኛላችሁ። በአብዛኞቻችሁ እንደዚህ ይህን ነገር እንደሌለብኝ አቤል ምን ሆነ ነው አቤል ነክቶ ነው ምን ነክቶ ነው እንደዚህ የተቀያየርከው በአንዴ እስከ ማለት ድረስ ብዙ ብዙ ኦዲየንስንም ጓደኞቼንም አስከፍቻለሁ። በጣም ተከፍታችኋል እና ለሱ በጣም ይቅርታ ልጠይቅ ነው የመጣሁት። አውቃለሁ የኔ ባህሪ አይደለም፣ እናንተ የምታቁኝ እንደዚህ አይነት ባህሪ አይደለም። ከሩታ ጀምሮ ከሩታ ከሩታ ጋር ካልትስማማን ጀምሮ ብዙዎቻችሁ አዝናችሁብኛል። ሄርሜላም ከመጣ ጀምሮ ብዙዎቻችሁ አዝናችሁብኛል። በቃ በጣም ነው የተቀያየርኩባቸው የመሰላችሁ በሰሙን የማደርገው ነገር ፈለጊው አይደለም ያለ ባህሪ ነው ብዙ ነገር እንዳደርግ የገፋፉኝ አንዳንድ ሰዎች ፈልጌውም አቅጅበትም አይደለም ይህን ነገር እያደረኩ የነበረው ግን ደግሞ ማድረግ እንደምችል ምናምን በስሜታዊ እልህኛ ሁኜ ብዙ ነገር አድርጊያለሁ ያው ማንም ከማንም አያንስም በማለት አስቤ ነበር እንደዚህ ያደረግኩት ግን ደግሞ ልክ አይደለም ያው የሴጣን ስራ በሴጣን ስራ መመለስ ደስ አይልም። ብዙዎቻችሁ ተከፍታችሁብኛል። አቤል አንተ ላይ ብዙ ነገር ሲደረግ ብዙ ነገር ቢሆንብህም ችለህ የምታልፍን አይነት ሰው ነበርክ፣ እንዴት ነው እንደዚህ በአንድ የተቀየርከው ያላችሁኝ ሰዎች አላችሁ። በውስጥም ቴክስት የላካችሁልኝ ሰዎች አላችሁ። ያልመለስኩላችሁ ብዙዎቻችሁ አላችሁ። አቤል ምን ሆነ ነው? ምን ነክቶ ነው? ሄርሜላ የምትባል ምን አስነክታ ነው ምናምን እስከማለት ድረስ የደረሳችሁ ሰዎች አላችሁ ደውላችሁም ያላነሳውላችሁም ሰዎች አላችሁ። በጣም ይቅርታ ያው ያደረግኩት ነገር ለእኔ ልክ ነው ብዬ ባስብም ግን ደግሞ ልክ አይደለም። በቃ ምንም ነገር ቢደረግብኝ ችዬ ማለፍ ስችል ማይሆን ነገሮች አድርጌ ብዙ ሰዎችን አስከፍቻለሁ። አቤል በእንደዚህ አይነት ባህሪ አናቅህ ምናምን ያላችሁ ሰዎች አላችሁ። አዎ እኔ በእንደዚህ አይነት ባህሪ አልታወቅም። እና በጣም ይቅርታ እናንተንም አስከፍቻለሁ። ጓደኞቼ ጓደኞቼንም አስከፍቻለሁ እና መወዳቸውም የቅርቤ ሰዎችም አስከፍቻለሁ። እንደዛ በማደርጌ ሰውን በማሰቃየት ሰውን በሌላ ነገር ውስጥ በማስገባት በጣም ብዙ ሰው አስከፍቻለው እና በጣም ይቅርታ ልጠይቅ ነው ዛሬ የመጣሁት ለእናንተም ለጓደኞቼም። ያው ስሜታዊ ሆኜ ለእኛ ሆኜ ብዙ ነገር አድርጌያለሁ ከኔ የማይጠበቅ ነገር ነው ያደረኩት። እናንተም ከኔ አጠብቁትም እንደዚህ ነገር በጣም ግራ እስከ መጋባት ድረስ ነው። በእኔ ባህሪ ሁላችሁም ግራ ተጋብታችኋል። ይህ ነገር ፈልጌው አይደለም እና ዛሬ ለምንድ ነው የመጣሁት? ነገሮች በራሴ በኩል ማስተካከል እፈልጋለሁ። በጣም እንደተበላሸውና እንደተቀየርኩ ራሴ ራሴን ራሴን አይቼው ተምሬበታለሁ ብዙ ነገርም አጥቼበታለሁ። ብዙ ክብር፣ ብዙ ነገር በቃ ብዙ ነገር አጥቼበታለሁ። ብዙ ጓደኞቼ እርቀውኛል። አቤል ከአንተ እንደዚህ አንጠብቅም፣ ግን ደግሞ መጥፎ ነገር ምናምን አድርጌ ሳይሆን አንዳንድ ሰዎች ወደ አንዳንድ ነገር ይገፋፋቸዋል። እና እናንተም ለኛና ስሜታዊ ሆናችሁ ወደዛ ነገር ትሄዳላችሁ። እኔም እንደዛ ሆኜ ነው ነገሮችን ትንሽ ያበለሻሽሁት። እና ራሴ እንዳበላሸው ደግሞ ራሴ ማስተካከል ይሆናል። ብዙ ነገሮች በራሴ በኩል ይስተካከላሉ ብዬ አስባለሁ። ምክንያቱም ብዙ ነገር የተፈጠረው በራሴ መንገድ ነው እና እሱ ነገር ግዴታ ማስተካከል አለብኝ። እና ዛሬ እኔ ራሱ የተከዳውበት ነገር ለአንድ ሰው ማካፈል ይፈልጋለሁ። ያው አንድ ሰው ከተረቶኛል፣ ያ ሰውም ሶሊ ነች። የዩህት ማለት ነው ከወንድሟ ጋር እና ከጓደኞቹ ጋር ባለስማማም ግን ደግሞ ከሶሊ ጋር አንዳንድ ነገር አጣርታ ምን ብላ ያለውን ነገር ተረድታኛለች እና ደግሞ እኔም ተዋሽቻለሁ። በጣም ብዙ ነገር ተዋሽቻለሁ በሄርሜላ በአንዳንድ ሰዎች በጣም ተዋሽቻለሁ። ተዋሽቼ ነው እዚህ ነገር ውስጥ ነው የገባሁት። እና እሱን ነገር ደግሞ ማስተካከል ስለምፈልግ ዛሬ ሶሊን ጠርቻታለሁ። ሶሊ በጣም የቅርቤ ሰው ነች። ምንም ባጠፋ ምንም ብትል ምንም ብል እሷ ቢያንስ መክራ አይዞ ምናምን አጠገብ ነኝ ብላ አጠገቤ የምቆምና ይህን ሰው ነች። እና ነገሮችን በእሷ በኩል ማስተካከል ስለምንፈልግ፣ አጠገቤ እንድቆም ስለፈለኩ፣ ዛሬ የተዋሸውትን ነገር ለሷ ነግሬ እሷ ስለምትረዳኝ ቢያንስ ከሷ ጋር ያለውን ነገር ማስተካከል እፈልጋለሁ። በአብርሽ በሩታ በአንዳንድ ዙሪያ ባሉት ነገር ከሶ ሊጋ ማስተካከል እፈልጋለሁ። ምክንያቱም አሁን ብዙ ነገር ገብቶኛል። ከኔ የማይጠበቅ ነገር ብዙ ነገር አድርጊያለሁ። ማድረግ የሌለብኝ ነገር እኔ የዛኔ ምንም ሳይመስለኝ ምንም ነገር ይበላሻልም ብዬ ሳላስብ ብዙ ነገር አድርጊያለሁ። ከኔ የማይጠበቅ ነገር። ያው እሩታ እህቴ ነች፣ አብርሽም ወንድሜ ነው። አብርሃም ይደሰታል ብዬ እሩታን አስከፍቻታለሁ። በጣም አስከፍቻታለሁ። ምክንያቱም በዚህ ሰዓት እኔ ባላጠፋም ሩታ ብታጠፋ እሷ ነች ትክክል መሆን ያለባት፣ ምክንያቱም ቦዳ የተሸከመችው ልጅ ነች። ብዙ ነገርም ሊያሳስባት ይችላል፣ ብዙ ነገር ሊያበሳጫት ይችላል። አብርሃም ይደሰታል ብዬ ብዙ ነገር አድርጌያለሁ። አሁን ግን ቢያንስ ነገሮችን ለማስተካከል ተገድቼ ያለው ነገሮችን ብቻዬን ማስተካከል ስለማልችል ቢያንስ የተረዳኝ ሰው አንድ ሰው አለ። ብዙ ሰው አልተረዳኝም፣ ቀርቦም ያዋራኝ ሰው የለም። ግን ደግሞ ሶሊ አጠገቤ የነበረች መጥፎም ነገር ባደርግ ብትቆጣኝም፣ ብትሳደበኝ አጠገቤ የነበረችዋ ለእሷ አስረድቼ ከእሷ ጋር ነገሮችን ማስተካከል ስለምፈልግ ሶሊን ጠርቻታለሁ። ብቻ ብዙ ነገር በእሷ በኩል ይስተካከላል ብዬ አስባለሁ። ሩታንም ስለምታወራት ስለምትቀርባት ቢያንስ እኔና ሩታ ጋር ያለው ነገር ሰላም አውርደናል። ግን ደግሞ እንደ በፊቱ አይደለ ነው በእኔ በኩል ከሚሆን ያለውን ነገር በሶሊ በኩል ሆነ፣ ሩታን ብታናገራት ያለውን ነገር፣ የተደበቀውን ነገር፣ እኔ ጋር ያለውን ነገር ለሶሊ አስረድቻት፣ ሶሊ ደግሞ ለሩታ አስረድታት፣ ያለውን ነገር እንዲስተካከል ስለምፈልግ ሶሊ እንጠርቻት አለው ማለት ነው እና ከዚህ በኋላ ይበቃኛል። እኔ እንደዚህ ነኝ ነገር ውስጥ ባልገባ። ምክንያቱም እኔም ተዋሽቼ ነው ይሄንን ነገር እያደረኩ የነበረው። እስካሁን እየተፈጠረው ነገር እና ይስተካከላል ብዬ አስባለሁ። ሶሊ እስክትመጣ ትንሽን ጠብቃት። ያው ከሶሊ ጋር ትንሽ እናወራለን፣ ያለውን ነገር አስረዳታለሁ። ብዙ ነገር አውቃለች። በእርግጥ አሁን ደግሞ እኔ ጋም የተዋሸሁትም ነገር እነግራትና ቢያንስ ከእሷ ጋር ነገሮችን ለማስተካከል እንሞክራለን። በሩታ በኩል ያለውን ነገር ሶሊ ታስተካከላለች። በአብርሃም ያለውን ነገር ደግሞ እኔ አስተካከላለሁ። ከዛ ነገሮች ይቀሉልኛል ብዬ አስባለሁ። ተፈጥሮ ያ ወንድምሽ እና ጓደኛው ያገቱ ይመስልሽ እ የእናንተ ነገር አያልቅም? የእነሱ ነገር አያልቅም። ምን ነክቶስ ነው? እስኪ ዝቅበኝ ምን ገምተሽ ነው የመጣሽው? ምን ሆናችሁ? አይበቃላችሁ? እኔ እስካሁን ያደረግኩት ነገር ልክ አይደለም፣ ተጠጥቻለሁ። ያደረጉት ነገር እንደውም እነሱ ልክ ናቸው ብዬ ነው ማስበው አሁን ላይ። ምክንያቱም እኔ ከማደርገው አንጻር እነሱ ትክክል ናቸው። ምክንያቱም አሁን እያደረግኩት ያለው እና ይሄ አቤል አያውቁትም። ምክንያቱም እኔ የሚያውቁኝ ቢያንስ ዝም ስል ምንም ሰውን መልስ አልሰጥም። ታውቂኛለሽ አንቺም ከመጀመሪያው ጀምሮ። እና እነሱ ብቻ ሳይሆኑ ብዙ ሰው ነው የተከፋብኝ፣ ቅር የተሰኘብኝ እና እሱን ነገር ለማስተካከል ነው የመጣሁት ዛሬ። ያው ቡቼንም ወንድምሽንም ብዙዎቻቸው ብዙ ሰውም ኦዴንስም እኔ ላይ ብዙ ሰው በጣም ተከፍቷል። በኔ በኩል ብዙ ነገር ተበለሻሽቷል። እና እሱን ነገር ደግሞ እኔው እንዳበላሸሁት እኔው ማስተካከል ስላለብኝ። ዛሬ እሱን ለማስተካከል ነው ቢያንስ አጠገቤ እንድትቆሚ ወይ ደግሞ እንድትሆኚ የጠራሽ። ማንም ማንንም የተረዳኝ የለም። መጥፎም ብሰራ ጥሩም ብሰራ አጠገቤ የሆንሽው አንቺ ነሽ። እየተቆጣሽኝም ምንም እያልሽኝም ይሁን እያዘንሽብኝም አጠገቤ ነበርሽ፣ አንቺ ነሽ። እና እሱ ነገር ደግሞ ዛሬ እንድጠራሽ አድርጎኛል። አጠገቤ እንድትሆኚ ፈልጋለሁ ያው የአብርሽ እና የሩታ ነገር፣ ያው ብዙ ነገር የተፈጠረው ከአብርሽ ከሩታ ነው። እኔም ደግሞ ጸባይ እንደዚህ የተቀያየረው በአብርሽ እና በሩታ ጉዳይ ነው። ሰው ተቀይራል፣ መጥፎ ሆናል ምናምን ብሎኝ፣ ልክ ናቸው። እኔም ሳስበው ወደ ራሴ ሳስብ፣ ከድሮ አቤል ጋር ሳስተያየው ራሴ ልክ እንዳለሁ አሁን የተረዳሁት። እናንቺም ተከፍተሽብኛል አንዳንድ ነገር ቢገባሽም አንዳንድ እውነቱም ቢገባሽ ሌሎቹ እንደ አንቺ ሊገባቸው አልቻልም። ቀርቦም ሊያወሩኝ አልቻሉም። እና ከአንቺ ጋር ሆኜ ደግሞ ነገሮች ማስተካከል ስለምፈልግ ቢያንስ ከኔ ጋር ሆነሽ ሳይሆን በሩታ በኩል ያለውን ነገር የኔን ነገር ተረድተሽ የሩታን እንድታስረጃ ትፈልጋለሁ። ቤት ሄደሽ እኔ ሳልሄድ ማለት ነው። ያው ከሩታ ጋር ያለን ነገር ሰላም አውርደናል። እንደ በፊቱ አደለንም፣ ግን አንገናኘም፣ ብዙም አናወራም አልፎ አልፎ ብናወራ ነው። ፊት ቀን በቀን እንደዋወላለን። በቀን ውስጥ ከሶስቴ ከአራቴ በላይ እንደዋወላለን እናወራለን። አሁን ግን ቢያንስ በቀን ውስጥ አንዴ ተደዋውለን ብናወራ ነው፣ ወይ ደግሞ አልፎ አልፎ ቀንም ላይ አልፎ ልናወራ ብናወራ ነው። ግን እናሱ ነገር ያለው ነገር እንደ በፊቱ እንዲመለስ ለመፈልግ ያለው ነገር ለሩታ እንድታስረጃት ፈልጋለሁ እና ደግሞ እኔ ትልቅ የተዋሸሁት ነገር አለ ሄርሜላ በኩል እኔ እኔም የተዋሸሁት ነገር ማለት እዚህ ነገር ውስጥ እንድገባ የተደረገበት ነገር አለ እና ዛሬ ነው የተረዳሁት። እሱ ነገር ደግሞ ላንቺ ነገር ላይ ቢያንስ ነገሮችን ለማስታከል እፈልጋለሁ። አንቺ ከሩታ ጎን ነሽ፣ እኔ ደግሞ ከአብረሃም ጎን ነኝ። አብርሽ ይጠቅመዋል ብዬ ሩታን ቆጥቻታለሁ። አብርሽ ይደሰታል ብዬ ሩታን አዛዝኛታለሁ እና ደግሞ አሁን የተደበቅኩት ነገር ስለገባኝና ስላወቅኩ ነገሮች እንዲስተካክሉ ይፈልጋሉ። አጠገቤ እንድትሆኝ ይፈልጋሉ እና ለዛ ነው የጠራውሽ ሶሊ። ቢያንስ ማንም ምቀርቦ የለም ከወንድም ጓደኞቼ የሉም። ቡሶም ተቀይሞኛል እና ነገሮችን ማስተካከል ስለመፈልግ ከአንቺ ጋር ለዛ ነው ዛሬ የጠራውሽ። ገብቶኛል እኮ አቤል። አሁን አንተም ልኬውንክበት መንገድ አለ። አንተም ልክ የሆንክበት፣ እነዩም ልክ የሆኑበት፣ ሁላችሁም ደግሞ የተሳሳታችሁበት መንገድ አለ። ተነጋግራችሁ የሆነ ቁጭ ብላችሁ ነገራቶችን እንደማስተካከል ወደማይሆን ደረጃ ማለት እንኳን ከጓደኛሞች ይቅርና ከማንም ባዳ የማይጠበቅ ነገር ነው ያደረጋችሁ። ስለም መደረግ የሌለበት ነገር ነው። እነ ብሩክ እነ ቡቼ ምናምን ነገር አንተ ያዩ ያደረጋችሁ ጥሩ ነገር አይደለም እና ያን ነገር ማስተካከል ብቻ በቃ የተፈጠረውን ነገር ስታይክ አሁን ወደ ራስክ መመለስክ ነው ዋናው። ለእኔም ከዚህ በፊት የነገርከኝ ነገር አለ። እሱን ነገር ለዩና ለቡቼ ላስረዳቸው ስል ያሉበት ሁኔታ ትንሽ ስሜታዊ ሆኗል። ማለት እዩ እንደዛ መሆኑ ምናምን፣ ቡቼም ብቻ ትንሽ ስሜታዊ አድርጓቸዋልና እኔ ሊሰሙኝ አልቻሉ። እና ያን ነገር ችግር የለም እናስተካክሏል፣ ቀስ እያለ የሚስተካከል ነገር ነው እና እኔ ያለችበት ጅ ሩታንም በቃ ማግኘት ያለብኝን ሰውም ያሉበት ድረስ ጃ ወራልካል ግን ያው ትንሽ ያስደነገጣቸው እነሱ እኮ ለማውራት ያልፈለጉት ያኛውን አቤል አያውቁትም። አሁን ያለው አሁን አሁን የተመለስከው አቤል ወደ ራስክ ያለህበትን አቤል ነው የሚያውቁት እነሱ፣ እኔም ማውቀው። በአንዴ ስትቀያየር ትንሽ ግራ ያጋባ ያ ነገር ነው፣ ይሄ ሁሉ ጣጣ ውስጥ እንድንገባ ያደረገን እንጂ ችግር የለም ዋና መመለስክ ነው። ብቻ ማለት ሶሊ ያው አብርሃም ይደሰታል ብዬ ብቻ ነው ሄርሜላን ከአብርሽ ጋር ያገናኙት ይደሰታል ብቻ ብዬ እኔ አላውቅም፣ እኔ ማለት ሩታ እንደሚከፋት እንደምትጎዳ አላውቅም። ሄርሜላ በማምጣቴ በጣም ተጸጽቻለሁ። ብዙ ነገር የተበለሻሸ በእኔ በኩል እስኪመስል ድረስ ማለት ነው። ሄርሜላን በማስታወቂያ ብዙ ነገር በእኔ በኩል ተበላሻሽቷል፣ እየተባባሰም ሄደዋል። በቃ ይሄን ነገር አመኛለሁ፣ ግን ደግሞ ሄርሜላ ያመጣውበት ሰዓት በጣም መጥፎ ጊዜ ላይ ስለነበረ ብቻ ነው ጥፋተኛ ነኝ ብዬ ማስበው ሌላ ጓደኛዬ እንዲደሰት አራመቶ ኬ እኔ አንቺ ራሱ ላክብርለት ጓደኛክን ላክብርለት ብቴ እሺ ከማለት ወደ ኋላ አላለም። ምክንያቱም ያለበት ነገር እኔ ነበር የማውቀው። ብዙ ነገር እያሰበ ነበር፣ ብዙ መጥፎ ነገር እያሰበ ነበር። የዛኔ አብርሃም ከሩታ በተለያየበት ሰዓት ልጅ አለው ተባለ፣ ሚስት አለው ተባለ፣ ብዙ ነገር ተባለ። ገብቶሻል? የዛኔ ደግሞ በጣም ማይሆን ሙድ ውስጥ ነበር እና ከዛ ነገር እንዲወጣልኝ ብዬ ነበረ። ሄርሜላ ቁጭ ብላ አውርታኝ የአብርሃም ደስታ እፈልጋለሁ፣ አራት መቶ ቄ ማክበር እፈልጋለሁ፣ ያለበት ነገር እንዲወጣ እፈልጋለሁ ስትለኝ እሺ አልኳት። በሌላ በኩል እኮ ማግኘቱ አይቀርም ነበር ሄርሜላ አፍርሽን ማለት ነው። ግን ደግሞ በእኔ በኩል ያው እኔ ጓደኛው ስለሆንኩ በዛ ሰዓት አማከረችን፣ እሺ አልናት። በቃ ያመጣውበት ሰዓት ነው መጥፎ ጊዜው ነው እንጂ እኔ የአብርሃም ደስታ ፈልግ ነበረ። አብርሃም እንዲደሰት ፈልግ ነበረ። ካለበት ነገር እንዲወጣ ፈልግ ነበር። ግን እሱ ነገር በጣም ስህተት እንደሆነ አሁን ተረድቻለሁ። እና ደግሞ ሄርሜላ በጣም ትልቅ ነገር እንደዋሸችኝ ደርሼበታለሁ። እሷ ጋር ሄጄ ያለውን ነገር አጣራት ፈልጋለው። ይህ ነገር እውነት ከሆነ እኔና ሄርሜላ ትልቅ ችግር ውስጥ ነው የምንገባው። ምክንያቱም ትልቅ ነገር ነው ያሸችኝ መጀመሪያ ስትመጣና አሁን የምታደርገው ነገር ልክ እንዳልሆነ ተረድቻለሁ እና ደግሞ ብዙ ነገር እንደተደበቅኩ አሁን እየተረዳው ያለውበት ታይም ነው። ይህን ነገር ቸኩዬ ሌላ ነገር ውስጥ መግባት አልፈልግም። ሄርሜላ ጋር ያለውን ነገር አጣርቼ ነገሮችን ማስተካከል ይሆናል እና ጋሽዬም ያብርሽም አባት በጣም አዝኖብኛል። ልጁ እንደዚህ እስኪ እንደዚህ እስኪሆን ድረስ እንዴት ትፈቅዳላችሁ? ከሩታ እንደዚህ እስኪለያዩ ድረስ እንዴት ትፈቅዳላችሁ ብሎኛል እኔ ላይ በጣም ነው ያዘነው ያው ጋሽዬ ማለት የአብርሃም አባት ማለት የኔ የኔም አባት ነው አባ የአብርሽ አባትና የኔ አባት በቃ አብረው ነው ያደጉት እንደኔና እንደ አብርሽ ማለት ነው የልጅነት ጓደኛሞች ናቸው እና በጣም ነው ያዘነው እና ሄርሜላን አገናኘኝ ብሎኛል ሄርሜላን ማገናኘው ይሆናል እና ቢያንስ የደበቀችኝም ነው የዋሸችኝም ነገር ሄርሜላ ስለ አብርሽ ብዙ ነገር ዋሽታኛለች። እሱን ነገር ማጣራት እፈልጋለሁ። ቸኩዬ ሌላ ነገር ውስጥ መግባት አልፈልግም፣ እና ግን አጠገቤ እንድትሆኝ እፈልጋለሁ። በዚህ ሰዓት በጣም ታስፈልገኛለሽ። አንቺ ችግር የለም አቤል ስል አሁን አንተ ነገራቶችን የምታስተካክል ከሆነ አብሬህ ነኝ። ወደኋላ ማትመለስ ከሆነ ችግር የለም አሁን ሰው የሚያስፈልግ ሰዓት ነው። እውነት ነው ነጋሽዬ ጋ ምናምን እና ሄርሜላ ጋ መስተካከል ያለበት ነገር ስላለ እኔ ችግር የለም ከጎንክ ነኝ። ትንሽ እንትን ያለን ችግር እንትን ያለን አቤል፣ እኔም የማውቀው መጀመሪያ የነበረው አቤል፣ ይሄ ትሁቱ አቤል፣ ሰው አክባሪው ማለት ብዙ ነገሮች ቢፈጠሩበት፣ ብዙ ነገሮች ቢደራረቡበት ዝም የሚለው አቤል አይደለም። ያ ነገር ስለተፈጠረ ነው አሁን አንተ ላይ እየተናገሩ ያሉት ሰዎች ላይ መፍረድ አንችልም። ስልክ መጀመሪያ የሚያውቁክ አቤል ያ ፍቅር የሆኑ አቤል እና አሁን ያለ መጀመሪያ አሁን ያለክበት አቤል ልክ አይደለም አይደለም። እሱ እንትን ስላላለባቸው ነው። ነገራቶችን ለማስተካከል እንደምን እንደፈለክ ደግሞ የተረዳው እዚህ ጋር እኔ ብቻ ነኝ። ስልክ አንተ ወደዚህ አይነት ነገር ውስጥ የገባከ ነገራቶችን አስተካክላለሁ ላስበ ነው ያን ነገር የማውቀው ነኝ ብቻ ነኝ። እነሱ እየተረዱበት ያለው መንገድ ልክ አይደለም። እንዴት ነው? በቃ እውነት ነው ሲታይ፣ አሁን ከውጭ ሆኖ ለሚያየው ሰው እንደዛ ነው የሚመስለው። እነዩ እነ ቡቼ እያደረጉት ነገር ልክ ነው የሚመስለው። ምክንያቱም ይሄ የድሮ አቤል አልነበርክማ በዛ ሰዓት እና ብቻ መስተካከል የሚችል ነገር ከሆነ ችግር የለም። እና አቤል እዚህ ጋ ማወቅ የምፈልገው ነገር ምንድን ነው፣ ሄርሜላ ዋሸችክ? ማለት እንደዚህ ደረጃ እስክትሆን ያደረገህ ነገር ምንድን ነው? እና አብርሃም በቃ አሁን በዚህ ሰዓት ካንተ አጠገብ መቆም ስለምፈልግ ሁሉንም እውነት ማወቅ እፈልጋለሁ። ስለዚህ ሄርሜላ ምንድን ነው ያሸችግ ምንድን ነው ያ እውነት፣ ሁሉንም ነገር እንድታስረዳኝ እፈልጋለሁ። ማለት ሶሊ እኔ ካጠገቢ ስለሆንሽ በጣም አመሰግናለሁ። ካጠገቢም እንድትሆኝ እፈልጋለሁ። አሁን ላይ ምን እንደዋሸችኝ ሄጄ ራሷ መጠየቅ ነው የምፈልገው እዚህ ጋር ያለ ኔ ብታስረዳኝ ምን ችግር አለ? አስረዳሻለሁ። እርግጠኛ ሳልሆን የዋሸችኝ ነገር እንዳለ በጣም ተረድቻለሁ፣ ግን ደግሞ እርግጠኛ ስሆን ደሞ ያንቺን ነግርሻለሁ። አሁን ግን ማለት ነው ምን እንደሆነ እኔ ራሴ ማወቅ ፈልጋለሁ። የደበቀችኝ ነገር ምን እንደሆነ ማወቅ ፈልጋለሁ። ትልቅ ነገር ነው የዋሸችኝ፣ ከሷ ማጣራት ስለምፈልግ ነው ሶሪ። ከዛ በኋላ ያው ካንቺ የምደብቀው ነገር የለም። አጠገቤ ሆንሽ ነገሮችን ብናስተካክል ሞር ይቀላል ካንቺ ጋር ሲሆን ብቻ ሲሆን፣ ግን ያው ብዙ ነገር ሊከብደኝ ይችላል። አሁን ግን አጠገቤ ሆነሽ እንድ እንትን ነገሮች እንድናስተካክል እፈልጋለሁ። ሶሪ እና አሁን ማግኘት ያለብኝ አንቺ፣ ሩታን አግኛት እና ያለውን ነገር ለማስረዳት ሞክሪ፣ የተፈጠረውን ነገር ቢያንስ ብዙ ነገር አውቀሻል አንቺ። እኔ ደግሞ ሄርሚላ ጋር ሄዳለሁ። ሄርሚላ ጋር ቁጭ አድርጌ ምን እንደተፈጠረ ለምን እንደዋሸቺ ማጣራት ስለምፈልግ ሄርሜላ ጋር ሄጄ እሷን ምጠይቅ ይሆናል። ዋሽታኝ ከሆነ የእውነት እውነት ይህ የምታውቂው አቤል በጣም መጥፎ አቤልም ይሆናል እሷ ላይ የምሬን ነው። ምክንያቱም ብዙ ነገር የተበለሻሸው በእሷ ምክንያት ነው። አሁን ነገሮች ማስተካከል ስለምፈልግ አንቺ ።